እንደምንዋላችሁ የተከበራችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን የዕለተ ሐሙስ የኩለቀን ዜና መጽሔት ይዘን ቀርበናል። የምናስቀድመው ዋና ዋና ጉዳዮችን ይሆናል። በኢንዱስትሪው ዘርፍ የግብአት አቅርቦት እጥረትን ለመቅረፍ የተሰራው ስራ አበረታች መሆኑን የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ በሕዝብ ተወካዮች ምክር ቤት ለተነሱላቸው ልዩ ልዩ ጥያቄዎች ምላሽ ሰጥተዋል። ጥራቱ የተጠበቀ የፖለቲካና የመልካም አስተዳደር ተግባራትን መፈጸም የሚችል አመራርን በመገንባት የክልሉን የልማትና የሰላም ሁኔታ ለማሻሻል እየተሰራ መሆኑን ርዕሰ መስተዳድር አረጋ ከበደ ተናገሩ። ከውጭ አሜሪካ የወታደራዊ ጦር ኃይል ድጋፍ ትቀንሳለች በሚል ፍራቻ የአውሮፓ ሕብረት በመከላከያ ዘርፍ የሚያፈሰውን ገንዘብ ለማሳደግ የተንቀሳቀሰ መሆኑ ተገለጸ። በቆይታችን እነዚህንና ሌሎች የሀገሩ ዘገባዎችን ወደ እናንተ የምናደርስ ሲሆን የውጭ፣ የቢዝነስና የስፖርት ዘገባዎችም ሰዓታቸውን ጠብቀው ወደ እናንተ ይደርሳሉ። ቆየት ብለውም ዘጋቢያችን አክሊሉ ምንተስኖትና ጌታቸው ገደፈው የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የስምንት ወራት የስራ ግምገማን እያካሄደ ነው። በመድረኩ ላይ የተነሱ ሀሳቦችን፣ መረጃዎችን የሚያጋሩን ይሆናል። ዜና መጽሔቱን በመምራት ሲፈልግ ሙጨ፣ በምልክት ቋንቋ ፍቅር ተዘገየ በጋራ በመሆን አብረናችሁ ቆይታ እናደርጋለን። ቀዳሚ ወዳደረግ ነውና በቀጥታ ስርጭት ወደምንመለከተው ጉዳያችን እናልፋለን። አብራችሁ ቆዩ። የአማራ ክልል የመንግስት የልማት ድርጅቶች የክልሉን ኢኮኖሚያዊና የገቢያ ክፍተት በመሙላት ኢንቨስትመንትን በማስፋፋት የበኩላቸውን አስተዋጽኦ ማበርከት እንደሚገባቸው የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ አሳሰቡ። በአማራ ክልል የኢንቨስትመንትና ሆልዲንግ ለማቋቋም በተካሄደ ጥናት ላይ የክልሉ የልማት ድርጅቶችና የቢዝነስ ተቋማት አመራሮች ውይይት እያደረጉ ነው። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ዘጋቢያችን አክሊሉ ምንተስኖት በቀጥታ መስመራችን ላይ ይገኛል። አክሊሉና ጌታቸው እንደምን ውላችኋል? የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የስምንት ወራት የስራ ግምገማ እያካሄደ ነው። በመድረኩ ላይ የተነሱ ሀሳቦችን መቀጠል ትችላለህ አክሊሉ። እናመሰግናለን። ተመልካቾች ስፈልግ አመሰግናለሁ። ዛሬ እንግዲህ በባህር ዳር ከተማ የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የ2017 የስምንት ወራት የስራ አፈጻጸምን እየገመገመ ነው የሚገኘው። በዚህ መድረክ ላይ የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደን ጨምሮ ከፍተኛ የክልሉ አመራሮች እንዲሁም የዞን የወረዳ፣ የከተማ አስተዳደሮች፣ የክፍለ ከተማ የብልጽግና የስራ መሪዎች እየተሳተፉ ነው የሚገኙት። ይህ መድረክ እንግዲህ ለተከታታይ ስድስት ቀናት የሚቀጥል ነው የሚሆነው። በመድረኩ የመክፈቻ ንግግር ያደረጉት የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት አቶ ይርጋ ሲሳይ ባለፉት ስምንት ወራት በአማራ ክልል የመልካምና የመልካም አስተዳደርና የልማት ስራዎችን ለመተግበር በትልቁ ተንቀሳቅሰን ውጤት ያመጣንበት ነው። ነገር ግን አሁንም ሕዝቡ በሚፈልገው ልክ የሰላምና የልማት ሁኔታን ማሳካት ካለብን በቀጣይ ልዩ ልዩ ተግባራትን በፍጥነት መከወን አለብን የሚል ሀሳብ ሰጥተዋል። የዚህ መድረክ ዋና ዓላማም የ2017 ቀጣይ አራት ወራት ከፍተኛ ረብርብ የምናደርግባቸው መስኮች አሉ እነሱ ተለይተው አቅጣጫ ይሰጥባቸዋል ብለዋል በዋነኝነት ደግሞ የሰላም የመልካም አስተዳደር የልማት ጥያቄዎች ዛሬም ህዝቡ የሚያነሳቸው ናቸው እነዚህን ጥያቄዎች መመለስ የሚያስችል የአመራር የአመራር ቁመና ያስፈልጋል። በቀጣይ ደግሞ የሀሳብና የአመለካከት የተግባር አንድነት ስለሚያስፈልግ በእነዚህ ጉዳዮች ላይ በጥልቅ ይመከርበታል ነው ያሉት። የሀሳብና የአስተሳሰብ አንድነት ካለ በቀጣይ ስራዎችን ተግባብቶ የመንግስትና የፓርቲ ስራዎችን በቅልጥፍና ለማከናወን ከፍተኛ ጉልበት ስለሚኖረው ትኩረታችን ጥራትን ማዕከል ያደረገ ነው ብለዋል። እሳቸው እንዳሉት ከየትኛውም አካባቢ ከአማራ ክልል የመጡ የብልጽግና ፓርቲ የስራ ኃላፊዎች በዚህ ለስድስት ቀናት በሚዘልቀው መድረክ የተለያዩ ጉዳዮች ተነሰው የሚመከርባቸውና በቀጣይ ወደየ አካባቢያቸው ሄደው ደግሞ ተግባራትን የሚፈጸሙበት የሀሳብ ጉልበት እና የሀሳብ አንድነት የሚፈጠርበት መድረክ መሆኑን ያነሱት እርሰ መስተዳድር አረጋ ከበደ እንዲሁ በመድረኩ ለተሰብሳቢዎች ንግግር አድርገዋል፣ መልእክትም አስተላልፈዋል። የብልጽግና ፓርቲ በሀገር አቀፍ ደረጃ ባለፈው መድረኩን እንዳካሄደ ይታወቃል። በዚህ መድረክ እያንዳንዱ ስራ በጥልቀት የተገመገመ መሆኑን ያነሱት ይህ የአሁኑ መድረክ ያስፈለገው ግን አርጀንት የሆኑ ስራዎችን አስቸኳይ ስራዎችን በቀጣይ ለማከናወን ይረዳ ዘንድ የሀሳብ አንድነትን ለመፍጠር የሚያግዝ ነው ብለዋል። በተለይ ባለፉት ስምንት ወራት የተሰሩ የመልካምና የሰላም አስተዳደር የመልካምና የሰላም ማስፈን ስራዎችን በመገምገም የታዩ ጉድለቶችን በማረም ደግሞ በቀጣይ አራት ወራት ጊዜ ውስጥ የተሻለ ክልል መፍጠርን ታሳቢ ያደረገ ውይይት ይኖራል፣ በየዘርፉ ውይይት ይደረግበታል ነው ያሉት። ለአብነት የትምህርት ዘርፉን አንስተዋል እሳቸው በአማራ ክልል በተፈጠረው ግጭት የትምህርት ዘርፉ ከባድ ጉዳት የደረሰበት ነው። ይህን ጉዳት ማከም ተማሪዎቹን ወደ ትምህርት ቤት መመለስ ጊዜ የማይሰጠው ተግባር በመሆኑ በቀጣይ በዛ ልክ ወደ ስራ ለመግባት ጥልቅ ውይይት ጥልቅ ግምገማ ይደረግበታል ነው ያሉት። ከዛ ባለፈ የሲቪል ሰርቪስ አደረጃጀት እንደዚሁ እየተከናወነ ነው የሚገኘው። በምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን የሚመራ የሲቪል ሰርቪስ ማሻሻያ አለ። እሱ ላይም እንደዚሁ ውይይት ተደርጎ አቅጣጫ ይቀመጥበታል ነው ያሉት። እሳቸው አጽንኦት የሰጡት በተለይ የስራ ጥራት ላይ ትኩረት ማድረግ ያስፈልጋል። የፖለቲካ ስራችን፣ የመልካም አስተዳደር ስራችን፣ ሰላም የማስፈን ስራችን በጥራት መከወን አለበት በጥራት ባልተከወነ ቁጥር ችግሮች መፍትሄ የማግኘት እድላቸው እየጠበበ ስለሚመጣ እያንዳንዱ አመራር በሚያስተዳድረው አካባቢ በኃላፊነት በተሰጠው አካባቢ ኃላፊነቱን ወስዶ እያንዳንዱ ተግባር በጥራት ማከናወን ይገባዋል። ይህም በቀጣይ የሚከናወኑ ስራዎች ላይ ትኩረት እንዲያደርግና በሀሳብ መግባባት ተደርሶበት ስራዎችን በጥሩ ሁኔታ ለመፈጸም ያግዛል የሚል ሀሳብ ነው የሰጡት። ከዚህ ባለፈ እንግዲህ ለቀጣይ ቀናት በሚደረገው ጥልቅ ውይይት የብልጽግና ፓርቲ አደረጃጀትን መደገፍ፣ አደረጃጀቱን ማጠናከር የተሻለ የሰው ኃይል ወይ የተሻለ የፓርቲው ኃላፊዎች በተሻለ ስብና ላይ በተሻለ እውቀት ላይ በተሻለ የስራ መፈጸም ላይ እንዲገኙ አሁንም ጥረቶች ይቀጥላሉ የሚል ሀሳብን ነው ያነሱት። ሌሎች መረጃና ዜናዎችን ደግሞ ሌላ የዜና ወጃችን ወደ እናንተ ነው የምናደርስ የሚሆነው። ከዚህ በነገራችን ላይ ርዕሰ መስተዳድሩ ቀደም ሲል የአማራ ክልል የልማት ድርጅቶች መድረክ ላይ ተገኝተው እንደዚሁ መድረክ ሀሳብ አስተላልፈዋል። እዛ መድረክ ላይ የተገኘው ባልደረባችን ጌታቸው ገደፋው እንደዚሁ በመድረኩ የተነሱ ሀሳቦችን ወደ እናንተ የሚያደርስ ነው የሚሆነው። ከእኔ ጋ በዚሁ እንሰናበታለን። አመሰግናለሁ። አክሊሉ ጌታቸው፣ በምክክር መድረኩ ላይ የተነሱ ሀሳቦችን መቀጠል ትችላለሁ። አመሰግናለሁ። አመሰግናለሁ። ስፈልግ ተመልካቾቻችን እንደምንውላችኋል። እንግዲህ ቀደም ብለሽ አንችም እንደገለጽሽው ባልደረባይም እንደገለጸው የአማራ ብሔራዊ ክልላዊ መንግስት የኢንቨስትመንት ሆልዲንግን ለማቋቋም በተካሄደ ጥናት ላይ የክልሉ የልማት ድርጅቶችና የቢዝነስ ተቋማት በዚህ በባህር ዳር ውይይት እያደረጉ ነው የሚገኙት። እንግዲህ በውይይት መድረኩ ላይ የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳደር አቶ አረጋ ከበደ እንዲሁም ደግሞ ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን ጨምሮ ሌሎች የስራ ኃላፊዎችና የኢንቨስትመንት ሆልዲንግ ኃላፊዎችም ተገኝተው ውይይቱ እየተካሄደ ነው የሚገኘው። እንግዲህ የመንግስት የልማት ድርጅቶች የገበያ ክፍተትን በመሙላት የክልሉን ልማት ለማፋጠን በተለያዩ አደረጃጀቶች ውስጥ ገብተው እየሰሩ መሆናቸውን የመንግስት የልማት ድርጅት ዋና ዳይሬክተር አቶ አበባው ጌቴ ገልጸዋል። በዚህ በውይይቱ ላይ ማለት ነው። እነዚህ የልማት ድርጅቶች እንግዲህ የክልሉን ለማቀላጠፍ በተሻለ አደረጃጀትና አሰራር መደራጀት በማስፈለጉ ይህ ጥናት ተካሂዷል ነው ያሉት፣ እንግዲህ ዋና ዳይሬክተሩ። መድረኩ ላይ የተገኙት የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን እንግዲህ ህን ጥናት ላደረጉ አካላት ምስጋና አቅርበዋል። የአብክመ ኢንቨስትመንት ሆልዲንግ ጥናት ብዙ ሂደቶችን አልፎ እዚህ ደረጃ ላይ መድረሱ ነው ምክትል ርዕሰ መስተዳድሩ ያነሱት። ጥናቱ እንግዲህ የክልሉን ጸጋና ሀብት በተሻለ ሁኔታ ለመጠቀም እንደሚያስችል ነው የገለጹት። እንግዲህ እዚህ መድረክ ላይ ቀደም ብዬ እንዳነሳሁት የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር አቶ አረጋ ከበደ ተገኝተዋል። ጥናቱ እንግዲህ የክልሉን የልማት ድርጅቶች በአንድ ትልቅ የጋራ ማዕቀፍ ውስጥ ለመምራት የሚያስችል ጥናት መካሄዱን ነው አቶ አረጋ ያነሱት። የመንግስት የልማት ድርጅቶች የክልሉን የኢኮኖሚ ገበያ ክፍተት በመሙላትና ኢንቨስትመንትን በማስፋፋት ረገድ እንዲሁም የልማትና መልካም አስተዳደር ተግባራት ላይ ትልቅ አበርክቶ እያደረጉ ያሉ ተቋማት እንደሆኑ ነው አቶ አረጋ ያነሱት። ይሁን እንጂ እነዚህ ተቋማት ልዩ ልዩ ችግሮች ገጥሟቸው ቆይቷል። ስለዚህ በክልሉ ብቻም ሳይሆን እንደ ሀገርም በዓለም አቀፍ ደረጃም ኢኮኖሚውን በማሳደግና ማህበራዊ ኃላፊነታቸውን የበለጠ ለመወጣት እንዳያስችሉ አድርጓቸዋል። እነዚህ ችግሮች ከችግሮቹ መካከልም የተወሰኑትን ለማንሳት ያክል የተመሰረቱባቸው ህጎችና ተልዕኮዎች ግልጽ አለመሆን አንዱ ችግር ነው። እነዚህ ተቋማት በሚፈለገው ልክ ስራቸውን መስራት አላስቻላቸውም ነው ያሉት። የአመራር ችግሮች፣ ሀብት ፈጠራ ላይ በሚገባው ልክ ሀብት መፍጠር አለመቻል፣ ሌላው የመንግስት ስራን ፋይናንስ በማድረግ ረገድ ክፍተቶች ነበሩባቸው። እነዚህ የልማት ድርጅቶች የተቀናጀና የተባበረ አቅም ከመፍጠር ይልቅ ያልተገባ ፉክክር ውስጥ መግባትም ሌላው እንደ ችግር ተደርጎ የተወሰደ ነው። እንግዲህ ተወዳዳሪነታቸው ዝቅተኛ መሆን ከዛም ባለፈ ተልኳቸው በራሱ ግጭት ውስጥ የሚያስገባ እንደነበር ነው ርዕሰ መስተዳድር አቶ አረጋ ከበደ ያነሱት። እንግዲህ ይህ ጥናት በዋነኛነት ለአንድ ዓመት ተኩል የጥናት ኮሚቴ ተቋቁሞ ነው ሲሰራ የቆየው። ይህ ጥናት እነዚህን ችግሮች ያስወግዳል ተብሎ ወይም ደግሞ ይቀርፋል ተብሎ ነው የሚታመነው። እንግዲህ ከዚህ ጥናት በኋላ እነዚህ ተቋማት በአንድ በተጠቃለለ አደረጃጀት ግልጽ ተልእኮ ኑሯቸው ማስተዳደር እንዲችሉ ያስችላቸዋል ነው የተባለው ይሄ ጥናት። ሌላው እንግዲህ በሰው ኃይል ስምሪት፣ በትርፋማነትና በግልጸኝነት መርህ ላይ ተመስርተው ስራቸውን እንዲሰሩ ያስችላቸዋል ይሄ ጥናት። ሌላው መንግስትን ፋይናንስ ለማድረግም እንደሚያግዛቸው እንዲሁም ደግሞ ትርፋማና ውጤታማ እንዲሆኑ ይህ ጥናት ያግዛቸዋል ተብሎ ይታሰባል። የህዝብ ሀብት መልሶ ለህዝብ ጥቅም እንዲውል በማድረግ ረገድም ከጥናቱ በኋላ በሚሰሩ አደረጃጀቶችና ስራዎች እነዚህ ችግሮች ተቀርፈው እነዚህ ተቋማት ትርፋማ የሚሆኑበት ሁኔታ ይፈጠራል ተብሎ ነው የሚታሰበው። ከሀገርና ዓለም አቀፍ ደረጃ ተወዳዳሪነታቸውን ለማሳደግም እንግዲህ ጥናት ተግባራዊ ሲደረግ ወይም ደግሞ ወደ ተግባር ሲገባ እነዚህ ተቋማት ከክልል ደረጃ አልፈው በሀገር አቀፍ ደረጃና በአለም አቀፍ ደረጃ ተወዳዳሪ ሆነው እንዲሰሩና ትርፋማ እንዲሆኑም ያስችላቸዋል ነው የተባለው። እንግዲህ ይህ የመንግስት የልማት ድርጅቶች ማሻሻያ የክልሉን የኢኮኖሚ እድገት ሊያረጋግጡ ከሚችሉ ሪፎርሞች ወይም ደግሞ ማሻሻያዎች መካከል አንዱ እንደሆነ ነው ርዕሰ መስተዳድር አቶ አረጋ ከበደ ያነሱት። እንግዲህ የክልሉን ኢኮኖሚ ለማሻሻል የግብርናን ጨምሮ ሌሎች የኢኮኖሚ ማሻሻያ ሪፎርሞች እንደተሰሩ አንስተዋል። ከነዚህ መካከል ዋነኛው እንደሆነ ነው ያነሱት። ይህ ኢንቨስትመንት ሆልዲንግ እንግዲህ ትርፋማነትንና የፋይናንስ መረጋጋትን በማሻሻል የክልሉን እድገት በማረጋገጥ ረገድ ትልቅ ድርሻ እንደሚኖረው ነው የተነሳው። እንግዲህ የጥናት ውጤቱን የአማራ ክልል የፍትሕና ሕግ ኢንስቲትዩት ዋና ዳይሬክተር ዶክተር ደሴ ጥላሁን አቅርበው በቀረበው የጥናት ሰነድ ላይ ውይይት እየተደረገ ነው የሚገኘው። እንግዲህ ከዚህ የጥናት ሰነድ በመነሳት በቀጣይ ወደ ተግባር በመግባት እነዚህ ክልል ውስጥ የሚንቀሳቀሱ የልማት ድርጅቶች የተሻለ ትርፋማ ሆነው ከክልል ደረጃ ባለፈ በሀገር አቀፍ ደረጃ ብሎም በዓለም አቀፍ ደረጃ ተወዳዳሪና ትርፋማ በመሆን የክልሉን ኢኮኖሚ በትልቁ ይደግፋሉ ተብሎ ነው የሚታሰበው። ውይይቱ አሁንም እንደቀጠለ ነው። ለጊዜው ያለኝ መረጃ ስፈልግ ይህንን ነው የሚመስለው። ዘጋቢያችን ጌታቸው ገደፈው እንዲሁም አክሊሉ ምንተስኖት የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የስምንት ወራት ግምገማን በተመለከተ ላደረሳችሁን ተጨማሪ መረጃ እናመሰግናለን። መልካም ጊዜ ይሆንላችሁ። ዜኖቻችን ይቀጥላሉ። የተከበራችሁ ተመልካቾች አብሮነታችሁ ኃይል ላይን የሕዝብ ተወካዮች ምክር ቤት የ2017 ዓ ም የስድስት ወራት የፌዴራል መንግስት የስራ አፈጻጸሙን ገምግሟል። በግምገማው ለተነሱ ጥያቄዎች ዶክተር አብይ አህመድ ምላሽ ሰጠዋል። ጠቅላይ ሚኒስትሩ የኑሮ ውድነቱን ለመቅረፍ እየተሰሩ ያሉ ስራዎችንም ገልጸዋል። ዝቅተኛ ገቢ ያላቸውን ለመደጎም ጥረት እየተደረገ መሆኑን የገለጹት ጠቅላይ ሚኒስትሩ አሁንም የኑሮ ውድነቱን ለመፍታት ስራዎች ተጠናክረው መቀጠላቸውን ገልጸዋል። ኢንፍሌሽንን ዜሮ ማድረግ እድገትን ዜሮ ማድረግ ነው። እድገት ባለበት ቦታ ኢንፍሌሽን አይቀርም። ኢንፍሌሽኑ ግን ተጋኖ ደብል ዲጂት ሲሆን፣ ከሰው ገቢ በላይ ከሚያገኘው በላይ እድገት ስለሚኖረው በሰው ኑሮ ላይ ጫና ይፈጥራል። ያን ለማድረግ የሰው ገቢ ማሳደግ አለብን። ዘንድሮ በደሞዝ ጭማሪ በተለይ ዝቅተኛ ገቢ ዝቅተኛ ደሞዝ ያላቸው ሰዎች እስከ ሦስት መቶ ፐርሰንት ድረስ ጭማሪ ያደረግነው በዚያ ምክንያት ነው። ዝቅተኛ ገቢ ያላቸው ሰዎች ዝቅተኛ ደሞዝ ያላቸው ሰዎች ተጎጂ ናቸው ከሚል እሳቤ ነው። ምርት ማሳደግ፣ ሸቀጥ ከሚመረትበት ወደ ገበያ የሚሄድበትን መንገድ ማስፋት፣ የንግድ ስርዓት ማዘመን የሚጠበቅብን ይሆናል። እነዚህን በማድረግ የተገኘውን የ15 ፐርሰንት ውጤት በዚሁ መንገድ ካስቀጠልንና መጠነኛ አሻል ካደረግን እንደ ትልቅ ምርታ ሊወሰድ ይችላል። ባለፉት ስምንት ወራት በኢንዱስትሪው ዘርፍ የግብዓት አቅርቦት እጥረትን ለመቅረፍ የተሰራው ስራ አበረታች መሆኑን የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። የኢንዱስትሪው ዘርፍ የማምረት አቅሙም 61 በመቶ መሆኑንም ነው ጠቅላይ ሚኒስትሩ ጠቁመዋል። በምግብ ማቀነባበሪያ ከጀመርናቸው ስራዎች ጋር ተደማምሮ የኢንዱስትሪ ሴክተር በከፍተኛ ደረጃ ውጤት እንደሚያመጣ ይጠበቃል። የማምረት አቅማችን ስንጀምር 47 የነበረው በዘንድሮ ዓመት 61% ደርሷል በጣም ትልቅ እመርታ ነው አሁንም ማደግ አለበት ከነበርንበት አንጻር ግን ያሉ ኢንደስትሪዎቻችን 61% የማምረት አቅማቸው ተሻሽሏል በዚህ አመት ብቻ ከ55 በላይ ፋብሪካዎች አዳዲስ ፋብሪካዎች ስራ ጀምረዋል ከ120 በላይ አዳዲስ ፋብሪካዎች ደግሞ ፍቃድ አዲስ ፍቃድ አወጥተዋል ይህ ተደማምሮ ሲታይ ኢንዱስትሪው ልክ እንደ ግብር ነው በዚህ አመት የተቀመጠለትን ግብ እንደሚያሳካ ሙሉ እምነት አለ። ዘገባው የአበባው መኳንንት ነው። ሚዲያ ኮርፖሬሽን በአዲስ የዜና ይዘትና አቀራረብ ንጋት የጨለማ መገፈፍና የብርሃን ጮራ ከአዲስና ብሩህ ተስፋ ጋር ከድንቅ ተፈጥሯዊ መስተጋብር ጋር የሚገለጹበት ነው። አሚኮ ንጋት። በአሚኮ ንጋት የዜናና መረጃ መሰናዷችን ወቅታዊ፣ አዝናኝና ቁም ነገር አዘል መረጃዎች ይቀርባሉ። የአጀንዳና የትንታኔ ዘገባዎች ወደ እናንተ ይደርሳሉ። በነጋሪት ጥንቅራችን ህጎች፣ ደንቦች፣ አዋጆችና መመሪያዎች ይቀርባሉ። የጤናና የስነ ልቦና ጉዳዮች በበሳል ባለሙያዎች ይተነተናሉ። ከታሪክ ማህደር፣ ከመጽሐፍት ገጽና ሌሎችም በአሚኮ ንጋት የአለማዳር መሰናዶ ባለፉት አራት ሰዓታት የተመራረጡ አበይት ጉዳዮች ወደ እናንተ ይደርሳሉ። በአሚኮ ንጋት የንግድና ምጣኔ ሀብት ሰዓታችን የሀገር ውስጥና የውጭ የቢዝነስ መረጃዎች ወደ እናንተ ይደርሳሉ። በስፖርት ዜና ሰዓታችን የተለያዩ የሀገር ውስጥና የውጭ ስፖርታዊ ዜናዎቻችን ወደ እናንተ ይደርሳሉ። በልዩ ይዘት ጥንቅርና አቀራረብ በቅርብ ቀን ወደ እናንተ እንደርሳለን። አማራ ሚዲያ ኮርፖሬሽን። በዛሬው ዕለት የህዝብ ተወካዮች ምክር ቤት ስድስተኛ ዙር አራተኛ ዓመት የሥራ ዘመን 21ኛ ስብሰባውን ማካሄዱ ይታወቃል። ይህንን የተመለከቱ ዘገባዎችን በኋላ ላይ ወደ እናንተ የምናደርስ ይሆናል። አሁን ሌሎች ጉዳዮችን ለሚመለከቱ ዘገባዎቻችን የምናልፈው የተጀመረው ልማት እንዲጠናቀቅ በትኩረት እየተሰራ መሆኑን የኮምቦልቻ ከተማ አስተዳደር ከተማና መሰረተ ልማት መምሪያ አስታወቀ። የኮሪደር ልማቱ በፍጥነትና በጥራት እንዲከናወን ድጋፍና ክትትል እያደረገ መሆኑንም መምሪያው ገልጿል። ኃይሉ መላክ በአማራ ክልል በተለያዩ ከተሞች የኮሪደር ልማት ስራ ተጠናክሮ ቀጥሏል። በኮምቦልቻ ከተማ አስተዳደርም 17.5 ኪሎ ሜትር ለማከናወን ታቀዶ ነው ወደ ተግባር የተገባው። በተያዘው በጀት ዓመትም 5 ኪሎ ሜትሩን ለማጠናቀቅ ነው እርብርብ እየተደረገ ያለው። በምዕራፍ በመከፋፈል እየተሰራ ያለው የኮሪደር ልማት በኮምቦልቻ ከተማ አስተዳደር በመጀመሪያው ምዕራፍ 2.5 ኪሎ ሜትር ተጠናቆ፣ የሁለተኛው ምዕራፍ 2.5 ኪሎ ሜትር ስራም በተያዘለት ጊዜ ለማጠናቀቅ እየተሰራ መሆኑን የከተማ አስተዳደሩ ከተማና መሰረተ ልማት መምሪያ ማስተዳደሪያ ኃላፊ አቶ ሲሳይ አየለም ለአሚኮ ገልጸዋል። ያው ከአዲስ አበባ ኢኒሽቲቭ ወስዶ የፓርቲውም ኢኒሽቲቭ ስለሆነ በትጋት ለመስራት ጥረት እየተደረገ ነው። እንደ ጥቅል ሁሉም ክፍለ ከተማ፣ ሁሉም ቀበሌ አድሬስ ያደረገ ጥቅል ከተማው ላይ ዲዛይን ጥናት ተደርጓል። በጥቅል ከዩኒቨርሲቲ እስከ ደሴ ሞጫ ኮስፒ አለፍ ብሎ እና ወደ ኤርፖርት ሳይድ በሁሉም ሳይድ 175 ኪሎ ሜትር ዲዛይን ጥናት ተደርጓል። ነገር ግን ሁሉንም በአንድ ላይ ለመስራት በራስ አቅም የሚሰራ ፕሮጀክት እንደመሆኑ መጠን የበጀት አቅም እንዳይቸግረን በሚል ለጊዜው 25 በመጀመሪያ ዙር ሰርተን አጠናቀን ይህን ለህዝቡ አገልግሎት ክፍት አርገን ህዝቡ አገልግሎት እያገኝበት ያለበት ሂደት ነው ያለው። በዚህ በጀት አመት አምስት ኪሎ ሜትሩ የመስራት እቅድ አለን። ይሄንም ምንድን ነው እስከ ሰኔ 30 አጠናቀን ለመስራት ነው ጥረት እያደረግን ያለነው ነው። አፈጻጸሙም ሲታይ በአሁኑ ሰዓት ኦልሞስት ወደ 64% ገደማ ደርሷል። ፍጥነት ጨምረን አጠቃላይ ስራውን ሰኔ 30 ለማጠናቀቅ ጥረት እናደርጋለን ብለን እናስባለን። የኮሪደር ልማቱ የአማራ ከተማ መፍጠር ብቻ ሳይሆን የስራ ባልን የቀየረ ነው የሚሉት መምሪያ ኃላፊው የስራ እድል በመፍጠር ረገድም ትልቅ አስተዋጽኦ አበርክቷል ይላሉ። የአማራ ከተማ መፍጠር ብቻ አይደለም ኮሪደር ልማት ሌላ ይዞት የመጣው መልካም ነገር ብለን የምናስበው ስራ እድል ፈጠራው ነው። በዚህ ስራ ውስጥ በአሁኑ ሰዓት ከ200 በላይ ስራ አጥ ወጣቶች በዚህ ስራ ውስጥ ገብተው እየተሳተፉ ያሉበት ሙያ ጭምር በዘርፉ የሰለጠኑ ሙያተኞች ጭምር ቴራዙ ማንጠፍ ላይ በሁሉም በኢንጂነሪንግ የተመረቁ ምሩቃን ጭምር እየተሳተፉ ያሉበት ሂደት ስላለ የስራ እድል ፈጠራውም ቀላል ነው ማለት አይደለም። ለልማት ስራው የህብረተሰቡ ድርሻ የጎላ ነው ያሉት የኮምቦልቻ ከተማ አስተዳደር ከተማና መሰረተ ልማት መምሪያ ኃላፊ አቶ ሲሳይ አየለም፣ በሁሉም ቀበሌዎችና ክፍለ ከተሞች በተያዘላቸው ጊዜ ልማቱን እናስቀጥላለን ብለዋል። ኮሊደር ልማት ላይ አንዱ የሚፈትነን በጀት ነው እና ባለን ውስን በጀት ለመስራት በምናደርገው ጥረት ውስጥ ትልቁን ድርሻ የተወጣልን ደግሞ ማህበረሰቡ ነው በሌላ ባልሰራንባቸው አካባቢዎች፣ መንደሮች፣ ክፍለ ከተሞች፣ ቀበሌዎች ላይ ደግሞ ህዝቡ መቼ ነው ይሄ ልማት ወደ አካባቢያችን የሚመጣው በከፍተኛ ጉጉት የሚያነሳን የሚሞግተን ጥያቄ አለና ሁሉንም በአንዴ መስራት ስላልቻለና ማህበረሰቡ ይህን ይረዳ። ነገር ግን በፌዝ ሁሉንም አካባቢ አድርሰን ልማቱ ወደ ሁሉም አካባቢ እንደሚሄድ ታሳቢ አድርጎ በዚህ አግባብ ማህበረሰቡም እንዲረዳንና ቀጣይ ለሚኖረን ሁሉንም ቀበሌ በማድረስ ሁሉንም ክፍለ ከተማ በማድረስ ሂደት ላይ ደግሞ አሁን በሰራንባቸው ላይ ያሉ ኤክስፒሪየንሶችን ወደዛም ስለምንወስድ ማህበረሰቡ የተለመደውን ቀና ትብብር እንዲያደርግልን በዚያ አጋጣሚ ጥሪ እናስተላልፋል ለኮሪደር ልማቱም የፌዴራልም ሆነም የክልል መንግስት ድጋፍና ክትትል አልተለየንም። ልማቱን በራሳችን አቅም በፍጥነትና በጥራት በማከናወን እቅዳችንን እናሳካለን ሲሉም መምሪያ ኃላፊው ሀሳባቸውን ሰጥተውናል። የመድኃኒትና ሕክምና ግብአት አቅርቦት ላይ ያሉት ችግሮችን ለመቅረፍ መንግስት በትኩረት እየሰራ መሆኑን ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ ከህዝብ ተወካዮች ምክር ቤት ለተነሱላቸው ጥያቄዎች ምላሽ ሰጥተዋል። የስባለም ጌታ ነው። የምክር ቤት አባላቱ ለጠቅላይ ሚኒስትር አብይ አህመድ ጥያቄዎችን አንስተዋል። የሚከሰቱ ወረርሽኞችን በሚመለከት ምን አይነት ዝግጅት አለ የሚል ጥያቄም ተነስቷል። ወረርሽኝ ከመነሳቱ በፊት ትንበያ የሚሰጡ ተቋማት አሉ፣ በእነሱ አማካኝነት እየተሰሩ ባሉ ስራዎች የብዙ ሰዎችን ሕይወት ማትረፍ ተችሏል ሲሉ ጠቅላይ ሚኒስትሩ ምላሽ ሰጥተዋል። ፌደራል ሚኒስቴር መስሪያ ቤት ጀምሮ በተዋረድ ባሉ ተቋማት ለሚከሰቱ ወረርሽኞች በቂ የሆነ ዝግጅትና ቅድመ መከላከል ስራዎችን እየሰሩ ነው ማለት ይቻላል ወይ? ኤርሊ ዋርኒንግ ችግር አለ ለተባለው ችግር አለ፣ ግን ሰፋፊ ጥረቶች እየተካሄዱ ነው። ቀድመው የሚተነብዩ ሴንተሮች አሉ፣ ሲዲሲን ጨምሮ ሰፋፊ ስራ እየተሰራ ይገኛል። በዚያም የብዙ ዜጎች ህይወት ለመታደግ እየደገፉ ነው። የመድኃኒትና ሕክምና ግብአት አቅርቦት ላይ ችግሮችን መቅረፍ ያልተቻለበት ምክንያት ምንድን ነው ለተባለው ጥያቄ ጠቅላይ ሚኒስትሩ ሀገሪቱ መድኃኒት የማምረት አቅም የላትም፣ ችግሩ የመጣው ከዚህ ነው። ነገር ግን እጥረቱን ለመፍታት ስራዎች እየተሰሩ ነው ብለዋል። አሁን ያለው የእርስ በርስ ጦርነት አንዱ ምክንያት መሆኑን በመጠቆም ከመድኃኒትና የሕክምና ግብአት አቅርቦትና አገልግሎት አሰጣጥ በተመለከተ በተደጋጋሚ በጤናው ዘርፍ ከሚነሱ ጥያቄዎች መካከል በመሆናቸው ችግሮችን በዘላቂነት ለመፍታት ምን እየተሰራ ይገኛል? መድኃኒት ስለማናመርት ፈጥነን የመድረስ አቅማችን ውስን ስለሆነ ቴክኖሎጂን በበቂ ስለማንጠቀም አሁንም ችግሮች አሉ ችግሮች አሉ። ገምግመናል። ሰፋፊ ስራዎች ተጀምረዋል። ውጤት እንደሚመጣ ይጠበቃል። መድኃኒት ግን የማያመርት ሀገር፣ ነዳጅ የማያመርት ሀገር፣ ማዳበሪያ የማያመርት ሀገር ሁልጊዜም ቢሆን ወይ በግዢ ወይ በትራንስፖርት ወይ በጊዜ መስተቃየቱ አይቀርም። መፍትሔው ደረጃ በደረጃ እያመረቱ የራስን ፍላጎት በራስ እየመለሱ መሄድ ይሆናል። የሚገርመው አንድ አካባቢ ላይ የኤች አይቪ፣ የስኳር፣ የወባ መድኃኒት ከፋርማሲ አውጥተው የሚደፉ ግን ለዛዝ የሚታገሉ ኃይሎች ያሉበት ሁለት ያለ ሐሳብ እንድንገናኝ ሩቁን እያቀረብ ነው። ጊዜን እየቀደም ነው። አገልግሎቱን ከዳር እስከ ዳር እያደረሰ የሚገኘውን አስተማማኙን የሳፋሪኮም ኔትወርክ እንቀላቀል። ሳፋሪኮም ኢትዮጵያ በአብሮነት ወደፊት። በመላው ኢትዮጵያ ሕጋዊ የማንነት በማረጋገጫና መለያ ፋይዳ ብሔራዊ መታወቂያ መሰረታዊ አገልግሎቶችን በቀላሉ ማግኘት ያስችላል። አገልግሎቶች በአንድ በማስታሰር ህይወትን ያቀላል። እርሶስ ተመዝግበዋል? እንግዲያውስ በመላው ሀገራችን ባሉ ውብና ምቹ የአገልግሎት ማዕከሎቻችን ጎራ ካሉ ደንበኛ ንጉሥ ነውና ምቾቶ ተጠብቆ ያለምንም ክፍያ በነፃ ይመዘገባሉ። ከናሽናል አይዲ የሚላክሎትን ባለ 12 አሀዝ መለያ ቁጥር በመጠቀም በቀላል ሂደት የዲጂታል መታወቂያውን ከቴሌብር ሱፐር አፕ በነፃ ያውርዱ። ፋይዳ ብሔራዊ ዲጂታል መታወቂያ ታትሞ እንዲደርሶ ከፈለጉ ደግሞ በቴሌብር ሱፐር አፕ የናይዲ ፋይዳ ፕሪንቲንግ መተግበሪያ አስቸኳይ ከሆነ በስድስት የሥራ ሰዓታት ወይም በመደበኛ ከሁለት እስከ ስድስት ቀናት እንደ ምርጫው በመረጡት የአገልግሎት ማዕከል መረከብ ይችላሉ። ዲጂታል መታወቂያ ለአካታች ዲጂታል ኢኮኖሚ። ኢትዮ ቴሌኮም ለዜና መጽሔቱ ወደ ተመረጡ የውጭ ዘገባዎች ስናመራ የዲሞክራት